እነዚህ ደጋፊዎች እንደዚህ እየቀወጡት እኮ ክለባቸው ፕሪሚየር ሊግ በልቶ ሻምፒዮንስ ሊግ ሊገግም ያለ ነው ይመስለው። እኮ ግን እነሱ አይደሉም፣ እነሱ የዩናይትድ ደጋፊዎች ናቸው፣ ብዙ አይተዋል። ግን አሁን ክለባቸው በታሪኩ አስከፊው ነው ውድድር ዓመት እያሳለፈ፣ በአመቱ አስራ ስድስተኛውን ሽንፈት ቀምሶ ትናንትና አራተኛ ግብ ሲቆጠር እነሱ ነበር ድምፃቸው ሲሰማ የነበረው፣ በሜዳቸውም ከሜዳ ውጭም ተጓዥ ደጋፊዎች እኮ የሚገርማቸው የዩናይትድ ደጋፊ እኮ እውነት ይሄ እኮ አይገባውም። በእርግጥ መነሳቱ አይቀርም ትልቅ ክለብ ነው፣ ግን በጣም የሚደንቅ ደጋፊ ነው ያለው። እኔ ሁሌ በተለይ የአርሰናል ደጋፊ ሳያቸው እነሱን በጣም ወዳቸዋለሁ። የዩናይትድ ደጋፊ፣ የአርሰናል ደጋፊ በጃምፐር አይነሳም እኮ ትንሽ መንኮታኮት ካየ በቃ ጥሩ። ትናንትና አይታችኋል። ኤምሪትስ ትናንትና ወደ ትናንትና ወደ ባዶ ነበር። እንደውም በአርቴታ ኃይል ነው ያሉት እኔ አሁን ይሄ ለመተራረም ምናምን አይደለም፣ እውነታውን ነው የምነግራቸው። የዩናይትድ ደጋፊ መቼ የዛሬ ዓመት በፓላስ አራት ልጅ ሲሸነፉ ቴንሃ ግን አሁን ቦክስ እንጂ ጭብጨባ ያስፈልገዋል። ሰፖርት እያደረጉት ቴንሃ እኮ እጅ በእጅ የሚገጠም ሰው ነው። ግን ለሱ ምክንያቱም ማንችስተር ወክሎ ስለመጣ አጣቢውም ይምጣ ማንችስተር ብቻ ከሆነ ትከበራል። ግን ይሄ ደጋፊ የሚገባውን እያየ በእርግጥ ብዙ አይቷል ብዙ ይገባው ነበር። እነሱን አክብሮ ታትሮ የሚሰራ ጥቂት ነው ያለው ማኝሰር ቤት ውስጥ ወደ ቦታችን እንመለሳለን። አስረግጬ ነው ነግረ። ግን መታደል ነው ዩናይትድ እውነት። ሁላችንም ያው ኦልትራፎርድ ላይ በቲቪ ስላልታየ ነው እንጂ ስሜታችን አንድ ይመስለኛል። ያው በተለያየ ሰውነት ውስጥ ያለ አንድ ነፍስ ነን፣ ዩናይትድ ያን ብዬ ነው የማስበው እና ዩናይትድ ያን፣ እንኳን እውነት፣ እንኳንም ዩናይትድ ያን ሆናችሁ። እውነት በደጋፊዎቻችን እኔ ሁሌ ነው የምኮረው። እስቲ እናንተ ደግሞ እስቲ የተሰማችሁን ኩራት የሚሰማችሁ ግን አውቃለሁኝ ኮመንት ላይ አስቀም በስተመጨረሻ ሀሪኬን ከዋንጫ ጋር ተገናኝቷል። እንደምታውቁት ሀሪኬን ምንም እንኳን ኮከብ ቢሆንም እስካሁን ዋንጫ አንስተዋ ነበር። ዛሬ ግን ባየር ሊቨርኩሰን ሁለት እኩል በመለያቱ ክለቡ ባየር ሙኒክ የጀርመን ቡንደስ ሊጋ ሻምፒዮን መሆኑን አረጋግጧል። እናም ሀሪኬን የመጀመሪያውን ዋንጫ ማንሳት ይችላል ማለት ነው። እውነት በጣም ነው ደስ ያለኝ። በእርግጥ ሁሉም የእግር ኳስ ወዳድ ሃሪ ኬን ዋንጫ በማንሳቱ የሚደሰት ይመስለኛል። እግር ኳስ ውለቷን የመለሰችው ይገባል፣ በቃ እንደውም ዘገየ። እሱ ለእግር ኳስ ከከፈለው ውለት አንፃር ኮከብ ነው፣ ብዙዎቻችንን አስደስቶናል። የምንደግፈው ክለብ ውስጥ ባይጫወትም ግን አመለሸጋም ነው፣ ደግሞ ተወዳጅ ነው። ዛሬ አሁን ሻምፒዮን መሆኑን ከረጋግጡ በኋላ ይኸውስ እንዴት እንዳ ኢንስታግራሙ ላይ የለቀቀው ዋንጫውን ለቀቃት ረሃቡን ታቆጣላችሁ፣ ስሜቱ በእርግጥ ሁሉም በተሰማራበት ዘርፍ ላይ ጥረት አለማቆም ነው እንጂ የምንፈልገው ቦታ ላይ እንደርሳለን እሱ ታገሰ። እንግዲህ አምና ነው ወደ ሙኒክ የመጣው፣ ግን ቡንደስ ሊጋ ውስጥ በመሀል ገብቶ ክለብ አሎንሶ መቶ በሊቨርኩሰ ኢንቪዚብል ሆኖ ዋንጫ በለ፣ ግን ታገሰ ይሁን ይሄን ዓመት በለ ደግሞ ሲበላኩ ተሳትፎ ብቻ አይደለም የእሱ ድርሻ ትልቅ ነበር። ያለ ሱ ይሄ ዋንጫ አይሳካም ነበር። ሀያ አራት ግብ አስቆጥሯል ኮከብ ነበር። እና የሚገርም ነው። ሁላችንም ያው ጥረት አለማቆም ነው እንጂ ፈጣሪ ያሰብነውን ነገር ይሰጠናል ብዬ ነው ማስበው። ይሄ አስተማሪ ነው። በዙ ያውን የጠንካራ ባልሆኑ ግን ሂደቱ እንደዚህ ነው። እውነታው ይሄ ነው። እውነት ለሱ እኔ በጣም ደስ ብሎኛል። ሁላችሁም የምትደሰቱ ይመስለኛል። እስቲ ሃሪ ኬን ይህን ዋንጫ በማንሳቱ የተደሰታችሁ ኮመንት ላይ ያስቀምጡ።